አሳዛኝ ዜና። አሰላም አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ አልሐምዱሊላህ። በአዲስ ቪዲዮ መጥቻለሁ። አብርሽ እንግዲህ ታሞ ወድቆ ትላንት ቪዲዮ ተለቆ ነበር። በነገራችን ላይ እኔ ቪዲዮ አልለቀኩም አልሰራሁበትም እንጂ ትላንት አብርሽ ወድቆ ነበር፣ በንዴት ማለት ነው። ኑ እታዬ እረተ እረተ እረተ እረተ ቡታ ጅራ ዩቲውበሮች ቡታ ጅራ ሴቶች ባሎቻችሁን እንደዚህ ያታሳብዱ። ረተው እረተው እረተው እና በሩታ ንዴት ፌንት ፌንት ጭሮ ወድቆ ነበር። ዛሬ ደግሞ ጭራሽ ከባድ ሁኔታ ውስጥ ወደ ሆስፒታል ወደ ሐኪም ቤት ነው የሚባለው ሆስፒታል ነው የሚባለው እዛ ገብቷል። እንግዲህ አይታችኋል፣ ቪዲዮ ተለቋል፣ እንዳያችሁት ማለት ነው። እኔ በነገራችን ላይ ብዙ በነ አብርሽና በነ ሩታ መስራት እችላለው። ቻናሌ ትንሽ በነሱ ትንሽ ችግር ነበረው፣ ለዛ ሁሌ በነሱ እየሰራው አይደለም። አያለው ግን ቪዲዮቸውን አያለው። ትላንት ተለቆ ነበር። ዛሬ ሆስፒታል ገብተዋል። እንግዲህ አሳዛኝ ሩታዬ፣ ትንሽ ነገር ነው የሚከፋ፣ ትንሽ ነገር ነው በትንሽ ነገር ነው የምታለቅሰው። እያለቀሰች፣ እረ ንቃልኝ፣ እረ ንቃልኝ ውዱ ባሌ፣ አልቻልኩም፣ አልቻልኩኝም፣ ንቃልኝ እያለችው ነው እንግዲህ እንዳያችሁት፣ ሀኪም ቤት ሰው ራሱን ስቶ ምናምን ሲገባ አልጋ ወጥቶ ውጭ ላይ የተሸክሞት ሲያስገቡ በጣም ሚያስደነግጠው። እንደዚህ ፊልም እና ድራማ ሲሰራ ራሱ በእንደዚህ ነገር እኔ ማየት ያስጠላኛል፣ አልወድም። የአሁን እነሱ ድራማ ነው የሰሩት ያሉት እንግዲህ ንቃ፣ እረ አውራኝ፣ እረ አናግረኝ፣ አልቻልኩኝም፣ ቆየ ክኮሳት ነቃ እያለች ነው እንግዲህ። አብርሽ ያለበት ሁኔታ ጥሩ ነው እያሉ ነው እንግዲህ ዶክተሮች። ጥሩ ነው፣ ልቡም ምኑም ምኑም ሁሉም ነገር ጥሩ ነው ብሎ ሕክምና እየተሰጠው ነው እንግዲህ አብርሽን ሐኪም ቤት አልተቻላችሁም ወታጀራ ዩቱበሮች አልተቻላችሁም፣ አልተቻላችሁም ወታጀራ ዩቱበሮች። ድራማ ፊልሙን ምኑን ፈጠራውን ትችሉበታላችሁ ከእውነት ትችሉበታላችሁ። እና አልተቻሉም እላችኋለሁ ውዶቼ። እንግዲህ ፈጣሪ ማረው እግዚአብሔር ይማረው ይድናል። ፕራንክ ነው ያው ፕራንክ ነው እንጂ የምር ወድቆ ፌንት ጭሮ ያኔ ቢወርቅም መውደቆ ቪዲዮ ላይ ወድቋል። ግን ቢሆንም ይሄን ደረጃ አይደለም። ግን እኔ የገረመኝ ሐኪሞች እንዴት ነው የሚተባበሩት? በቪዲዮ ላይ እንደዚህ ድራማ ሲሰራ እንዴት ነው የሚተባበሩት? እሱ ራሱን ስቶ ሲመረምሩ፣ ግልኮስ ሲያርጉለት፣ መርፌ ሲወጉ፣ ደም ምርመራ ሲያርጉለት እንዴት አርጎ ነው እንደዚህ የሚታወቀው? ለነገሩም ለነሱም ደሞ በሰዓት ብር የሚከፈላቸው በጣም ያስመስላሉ ጉበዞች ናቸው። እውነት ሐኪሞች ራሱ አይታችሁ ከሆነ ብዙ ጊዜ ሩታ እንዴ ነፍሰ ጡር ናት ወደቀች ምናምን ብላ ፌንቱና እሷም ትሄዳለች ሐኪም ቤት ማለት ነው። አንዴ ደግሞ እርጉዝ ምናምን ወጣባት ምናምን ተብሎ ብዙ ጊዜ ሐኪም ቤት ሲሸከማት ሩታ ናት። ብዙ ጊዜ እንደዛ የምትሆነው ሐኪሞች በጣም ነው አስመስሎ የሚሰሩት ጉበዞች ናቸው። ከምር ነው ምላቸው። ይሄ ገንዘብ እኮ ብር ማያረግ ነገር የለም፣ ማያመጣ ነገር የለም። ሁሉም ነገር ይለምዳል። እኛ ምን ሰራለን ብንል ኮስተር ብለን እንሰራለና ማለት ነው። እንደዚህ እንደዚህ ከሆነ እኛ ምን ሰራለን እላችኋለ፣ ውዶቼ። እንግዲህ ድኖ ይመጣል አብሽሪ፣ አብርሽ ይድናል። ድኖ እንዳይመጣ ተስፋ ሙሉ ተስፋ እናረጋለን። ያው እንግዲህ ድራማ ነው ድራማ ነው። ሩታ እየገና ጨክኝ እንጂ ጨከንሽ ነው አሁን በአብርሽ ብዙ ነገር እየጨከንሽ ነው። ድሮ እንደዚህ ያጨክኝም ነበር። እንዴት ነው እንደዚህ ማጨካከን? ግን እንዴት ነው የሚያስችላችሁ? በባላችሁ ላይ አይጨከንም፣ መራ አይጨከንም። ተው ላለው እኔ ተው ነው የምለው፣ ሌላ ምለው ነገር የለም። እና መጨረሻውን ለማየት አብቃን። አብርሽ እና ሩታ ጋርም ጭቅጭቅ ብቻ ሆኗል፣ እንደ ብሩኬና እንደ ሐይሚ የነሱም በጭቅጭቅ በጭቅጭቅ በጭቅጭቅ። ሌላ ፍቅረኛ ይዘመጣን፣ ሌላ ሴት ይዘመጣን፣ ሌላ ሚስት ይዘመጣን እያሉ ተቸገረን እኮ እኛ ቅመሞች፣ ማዳም ቅመሞች፣ የነሱ ኦዲንሶች፣ የነሱም ተከታታዮች ተሰቃይ ምን እንደሚሻለን አናውቅም። አልተቻሉም፣ ቡታጅራ ዩቱበሮች በአንድ ጎን ጥሩ በአንድ ጎን መጥፎ እንላለን። እንደዚህ እንደዚህ ጭንቅ ላይ እንደዚህ ባህላቸው ላይ ሌላ ሚስት እያዙ ሲመጡ ሚስታቸው ላይ ሌላ ሌላ ፈለስ እንደዚህ ሌላ ባል እያዙ ሲመጡ ይደብራል። ግን ያው እንግዲህ ምን ይደረጋል? ምንም ማድረግ አንችልም። አማራጭ የለንም። አገር ገብተን በራሳችን አይዲያ በራሳችን ነገር እስከምንሰራ ድረስ በነሱ የተሰማንን ነገር መናገር የተሰማንን ነገር መፈትፈት መብታችን ነው ማለት ነው። ሚዲያ ተጠቃሚ እስከሆነን ድረስ እስከሆነን ድረስ መብታችን ነው መናገርም መናገርም መከታተልም መብታችን ነው እና ምንም ማድረግ አንችልም። እናንተም እስከዛ ተጫወቱብን ተጫወቱብን። እናንተም ቡታጅራ ዩቱበሮች እና ውዶቼ፣ ለቤት ያዲስ የሆናችሁት ሰብስክራይብ አድርጉ፣ ነባር የነበራችሁት ሼር፣ ላይክ፣ ኮሜንት በማድረግ አበረታቱኝ ይላችኋለሁ። ውድ የሀገሬ ልጆች፣ የምወዳችሁ ውዶቼ፣ ማሮቼ፣ ፍቅሮቼ ያለች አቢባ ራሱ በሌላ ቪዲዮስ እስከምንገናኝ አሰላም አሌይኩም ወረህመቱላሂ ወበረካቱ።